እንኳን ደና መጣችሁ። እንግዲህ ዛሬ የምንመለከተው ያው በሰሜን ኢትዮጵያ በኩል ያለው ሁኔታ ነው። አዎ እንደገና ትንሽ አሳሳቢ የሆነ መጥቷል የሚሉ መረጃዎች ይወጡ። ልክ ነው። የፕሪቶሪያው ስምምነት እንግዲህ ተስፋ የሰጠ ነበር በጣም ። አሁን ግን እንደገና ግጭቶች፣ ክሶች፣ ውጥረቶች እያየን ነው። እውነት ነው። እና ዛሬ ከደረሱን የተለያዩ ምንጮች በመነሳት ከዜና ዘገባዎች ከተንታኞች ከታሪኩም ጭምር የዚህን ውስብስብ ሁኔታ ዋና ዋና ነጥቦች ለመፍታት እንሞክራለን። ትኩረታችን በዋናነት ያው በአፋር የተቀሰቀሰው ግጭት ላይ፣ የስምምነቱ መጣስ ውዝግብ፣ የኤርትራ ጉዳይ፣ የኤርትራ ሚና አዎ እና ደግሞ የውስጥ የኃይል አሰላለፎች ምንድነው የሆነ ያለው ለምንድን ነው የሚለውን በጥልቅት ለማየት እንሞክራለን። በጣም ጦሎ በርግትም ከፕሪቶሪያ በኋላ ያው ትንሽ መረጋጋት ታይቶ ነበረ ነበራው አሁን ግን ያ መረጋጋት ፈተና ላይ የወደቀ ይመስላል። እና ይህንን አዲስ ውጥረት ለመረዳት የአሁኑን ክስተቶች ብቻ ሳይሆን ከጀርባ ያለው ነው አዎ ከጀርባቸው ያሉትን ታሪካዊና ፖለቲካዊ ፖለቲቃዊ ጉዳዮችን መመልከት ያስፈልጋል። እሺ እስኪ እንግዲህ ከመነሻውን ጀምሮ ይሄ በአፋር ክልል ተነሳ የተባለው ግጭት መረጃዎች እንደሚያሳዩት የህወሃት ኃይሎች ወደ አፋር ገብተዋል። የተወሰኑ ቦታዎችንም ተቆጣጥሯል ይባላል። አዎ ልክ ነው። ይህ በራሱ ትልቅ አነጋጋሪ ነገር ሆኗል። ምንጮቻችን ዝርዝር መረጃ አላቸው? አዎ ዘገባዎች እንደሚሉት እንግዲህ ስድስት ቀበሌዎች ወይም መንደሮች ናቸው የተቆጣጠሩት፣ ስድስት ቀበሌዎች አዎ። እና ይህ እንቅስቃሴ ደግሞ በተለይ ያ የኢትዮ ጅቡቲን መስመር በጣም ስትራቴጂክ ቦታ ነው፣ የንግድ መስመሩ አው እሱን ለመቆጣጠር የዓለም ሊሆን ይችላል የሚል ስጋት አለ። በግጭቱም ያው ከባድ መሳሪያዎች ሞርታር፣ ዙ 23 የመሳሰሉት ጥቅም ላይ ውለዋል። እናም በሚያሳዝን ሁኔታ ከሁለት ሺህ በላይ ንጹሃን ዜጎች ተፈናቅለዋል ተብሏል። ወዲያውኑ ይሄ ነደር የፕሪቶሪያውን ስምምነት ጥያቄ ውስጥ ከተዋ። የአፋር ክልል መንግስት ህወሀትን ወረረኝ ብሎ ከሷል። አዎ ሽማግሌዎች ጣልቃ ሊገቡ ሞክረው ነበር፣ ግን አልተሳካም እየተባለ ነው እዚህ ጋ ነው አይደል፣ እጣት መቀሳሰሩ የጀመረው። በትክክል የስምምነቱ ነገር እዚህ ጋ ነው በደንብ የሚታየው። የፌዴራል መንግስት እና ደግሞ ተንታኒዎች ምን ይላሉ? ህወሓት እኮ ስምምነቱን ቀድሞም አላከበረም። ለምን ትጥቅ ሙሉ በሙሉ አልፈታም? ዲዲአር የሚባለው ሂደት አልተጠናቀቀም። ትጥቅ መፍታት፣ ማሰናበት፣ መልሶ ማቋቋም፣ ያ ሂደት ከባድ መሳሪያዎችንም ደብቆ አስቀርቷል የሚል ክስ አለ። እንደው ፊልድ ማርሻል ብርሃኑ ጁላ በቅርቡ፣ አዎ ሰምቻለሁ፣ ተጨማሪ የአየር መቃወሚያ መሳሪያዎች እጃቸው ላይ ተገኝቷል ብሏል። እና ከሁሉም በላይ ደግሞ ከኤርትራ ጋር አዲስ ግንኙነት ፈጥረዋል የሚል ክስ አለ። ስለዚህ መንግስት በአፋር በኩል የወሰደው የድሮን እርምጃ የመከላከል ምላሽ ነው የሚል መከራከሪያ ነው የሚያቀርቡት። የሚገርመው ደግሞ የህወሃት በኩል ወይም የጊዜያዊ አስተዳደሩ እና ደጋፊዎቻቸው ተቃራኒውን ነው የሚሉት። ሙሉ በሙሉ ተቃራኒውን እኛ አይደለንም የጀመርነው የፌዴራል መንግስት ነው ስምምነቱን የጣሰው ነው የሚሉት። አዎ እነሱ ደግሞ ሀራም መሬት ወይም ቲጂፒኤፍ የሚባል ቡድን አለ አይደል? ከህወሀት የተገነጠለ እሱን መንግስት የደገፈ ነው፣ በትግራይ ላይም የድሮን ጥቃት እየፈጸመ ነው ብለው ይከሳሉ። ከዛም አልፎ የወሰን ጉዳይ አዎ፣ የትግራይ ህገ መንግሥታዊ ወሰን ይከበር፣ ህዝብ ወደ መሬቱ ይመለስ የሚል ጥያቄ ያቀርባሉ እና ዋናው ችግር እዚህ ጋ ይመስለኛል፣ የስምምነቱ አተረጓጎም ላይ ያለው ልዩነት፣ በጣም መሰረታዊ ልዩነት አዎ በተለይ አከራካሪ ቦታዎች ወልቃይት፣ ራያ እዛ ላይ ያለው ሁኔታ ፍንቱ አድርጎ ያሳየዋል። ህወሓት ህገ መንግስታዊ ወሰን ሲል ወደ የቀደመው ይመለስ፣ ያ ነው ከጦርነቱ በፊት ወደ ነበረው አስተዳደር ይመለሱ ነው የሚመስለው። የፌዴራልና የአማራ ክልል ወገን ደግሞ ህገ መንግስቱ በህዝበ ውሳኔ ነው የሚለው ይላሉ። ልክ ነው፣ የማንነትና የወሰን ጥያቄዎች በህዝበ ውሳኔ ይፈታሉ ይላል። እና ይሄ ይሄ ያተረጓጎም ልዩነት ከተፈረመ ጀምሮ መፍትሄ አላገኘም። ስለዚህ ሁለቱም ወገን ስምምነቱ ተጠሳል ብሎ ይከሳል። ሌላኛው ወገን ደግሞ አንተ ነቀድ መሄድ አስቀው ይላል። አዎ ክሱ የእርስ በርስ ነው። በዚህ ሁሉ መሃል ግን አንድ ስም በተደጋጋሚ ይነሣል። ኤርትራ እነት ነው። በሁለቱም ወገን ክሶች ውስጥ የኤርትራ ስም አለ። የፌዴራሉ ወገን ህወሃት ከኤርትራ ጋር ተባብሮ ይላል። የህወሃት ተቃዋሚዎች ደግሞ አመራሩ ከኤርትራ ጋር የሰራ ነው ይላሉ። እንዴት ነው የሚታየው? አዎ የኤርትራ እጅ አለበት የሚሉ መላምቶችና ጠቋሚ መረጃዎች በስፋት የተዘገቡ ነው። በተለይ የህወሃት አመራር የተወሰነ ክፍል ከሻቢያ ጋር እጽምዶ የሚል ቃል ሰምቻለሁ። አዎ እጽምዶ የተባለ የሚጠራ አዲስ ግንኙነት ወይም ጥምረት ፈጥረዋል የተባለ ነው። እጽምዶ ያው እንደ መያያዝ፣ እንደ መተባበር፣ እሺ እንደዛ አይነት ትርጉም ነው ያለው። አንዳንዶች እንዲያውም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለተወሰኑ የህወሃት ኃይሎች ትእዛዝ እስከ መስጠት ደርሰዋል የሚል በጣም ከባድ ክስ ያቀርባሉ ለምን አላማው ምንድን ነው አላማው ግጭቱን ከኤርትራ ድንበር ማራቅ ወደ ደቡብ ትግራይ ሲሜን ወሎ አካባቢ መውሰድ እና ደግሞ በትግራይ ውስጥ የሚነሱ የውስጥ ተቋሞች አሉ ለምሳሌ ለምሳሌ በራያ በተንቤን አካባቢዎች የታዩትን አይነት እነሱን ለማዳፈን ነው ተብሎ ይታመናል ይሄ ከኤርትራ ጋር ያለው ግንኙነት ታሪካዊ ዳራ ያለው አይመስልም። ለምሳሌ አቦይ ስብሃት ነጋ ልክነ ምንጮቻችን ውስጥ ተግሷል። ታሪኩ መለስ ብለን ስናይ ለምሳሌ አቶ ገብሩ አስራት የቀድሞ የህወሓት አመራር ናቸው። እሳቸው በአንድ ወቅት ስብሃት ነጋ የሻዕቢያ የቁርጥ ቀን ልጅ ብለው እንደጠራቸው ይናገራሉ። ሌላ ደግሞ ተስፋዬ ገብረ አብ በማስታወሻቸው ላይ አቶ ስብሃት ልጆቻቸውን። ፍሪ ኤሪትራ የሚል ቲሸርት አልብሰው ስብሰባ መምጣታቸውን ጽፈዋል። እውነት? አዎ። እና እነዚህ ታሪካዊ ትርኩቶች አሁንም ስብሃት ነጋ ከጀርባ ሆኖ ተጽዕኖ አላቸው የሚሉትን አስተያየቶች ያጠናክራሉ። ጄኔራል ፃድቃን እንኳ የፓርቲው ጎድፋዘር ብለዋቸው ነበር ይባላል። ስለዚህ ያ ተጽዕኖ አሁንም አለ ማለት ነው። አዎ የሚሉ ወገኖች አሉ። ይሄ እንግዲህ አሁን ላለው ሁኔታ ሌላ መነጽር ይሸጣል። በጣም የሚገርመው ደግሞ ይሄ የኤርትራ ጉዳይ በራሱ በሕወሓት ውስጥ ክፍፍል እየፈጠረ መምጣቱ ነው። በትክክል ቅድም የጠቀስነው ሀራ መሬት ወይም ቲፒኤፍ የሚባለው ቡድን ከዋናው ቲዲኤፍ የተገነጠለውም ዋና ምክንያቱ ይሄ የኤርትራ ግንኙነት ነው ይባላል። አዎ መረጃዎች የሚጠቆሙት ያንን ነው። አመራሩ ከኤርትራ ጋር ተባበራ ብለው ነው የሚቃወሙት። ይህ ክፍፍል እንግዲህ በአሁኑ በጌታቸው ወረዳ በጄኔራል ታደሳ ወረዳ በሚመራው ጊዜያዊ አስተዳደር እና በአሮጂው የህወሀት መስመር በሚባለው የስብሃት ነጋ ተጽዕኖ አለበት፣ ከኤርትራ ጋር ያለውን ግንኙነት ይደግፋል በሚባለው በመካከላቸው ከፍተኛ ልዩነት እና ውጥረት አለ ማለት ነው። አዎ ያነን ነው ያመላከተው። ለዚህም ነው መሰለኝ የቀድሞ የህወሀት አመራር የነበሩት አቶ ጌታቸው ወረዳ አሁን የፌዴራል መንግስት አማካሪ ናቸው። አዎ እሳቸው በአፋር በኩል የተደረገው ትንኮሳ የሻዕቢያን አጀንዳ ለማስፈጸም ነው ብለው ሲናገሩ ትልቅ መነጋገሪያ ነበር። በጣም እንዲያውም የተወሰኑ ጄኔራሎችን ስም ጠርተው ፍሳሃ ማንጁስ፣ ዮሐንስ ወገብርኤል፣ ይሄን አካሄዳቸውን አቆሙ ብለው በይፋ አስጠንቅቋለሁ። ይህን የውስጥ ውጥረት የሚያረጋግጥ ሌላም መረጃ አለ መሰለኝ አቶ ገብሩ አስራት በቅርቡ አዎ የጀነራል ምግባይ ኃይሌን ንግግር በተመለከተ ምን ነበር ያሉት? ጀነራል ምግባይ በአክሱም ጽዮን ግቢ ውስጥ ሁለው የጦርነት አዋጅ አውጀዋል። ይህም በጀነራል ታዴሰ ወረደ አስተዳደር ላይ መፈንቅለ መንግስት የመሞከር ያህል ነው ማለታቸው ተዘግቧል። የጦርነት አዋጅ። አዎ፣ የጀነራሉ ንግግር በጣም አነጋጋሪ ነበረ። በተለይ ከኤርትራ ጋር መተባበር አለብን ማለታቸውና እጅ ከሰጠን ያጠፉናል የሚል መልእክት ማስተላለፋቸው አስደንጋጭ ነው። በጣም ከፌደራል መንግስትም በኩል በፊልድ ማርሻል ብርሃኑ ጁላ እኛ እንደነሱ ከሃዲ አይደለንም የሚል ፈጣን ምላሽ አስገኝቶ ነበረ አቶ ገብሉ ደግሞ ይሄንን ንግግር ግልጽ የጦርነት አዋጅ እና ሰላምና ድርድር የሚሉት ቃላት በህወሃት መዝገበ ቃላት የጠፉ ይመስላል ብለው በጽኑ ነው የተቹት ይህ ሁሉ የውስጥ መከፋፈልና የጦርነት ንግግር በአፋር አካባቢ ብቻ አይደለም ማለት ነው አይመስልም ምንጮቻችን ሌላም ትልቅ ስጋት ያለበትም ቦታ የተቁማ ነው፣ ወልቃይት። አዎ ወልቃይት፣ እዛስ ያለው ሁኔታ ምንድን ነው? ልክ ነው፣ ውጥረቱ በወልቃይትም ከፍተኛ ነው። በተለይ አርሚ ሰባት የሚባል ኃይል። አዎ ሰምቻለሁ። በኮሎኔል ሙዜ ይመራል ይባላል። አዎ፣ ደሚባለው ያ ኃይል በወልቃይት በኩል ጥቃት ለመፈተም ዝግጅት እያደረገ መሆኑ እየተነገረ ነው። ስለዚህ አርሚ ሰባት ታሪኩ ምንድን ነው? ከየት የመጣ ኃይል ነው? መረጃዎች እንደሚሉት ስሙ መጀመሪያ ከማይካድራ ክስተት ጋር ነው የተያያዘው። ከዚያ በኋላ አባላቱ ወደ ሱዳን ተሰደው እዛ ራሳቸውን አደራጅተው በቲዲኤፍ ስር እንደነበሩ ይነገራል። ከጦርነቱ በኋላስ ጦርነቱ ካበቀ በኋላ ደግሞ ያው የሚገርመው የህወሀት አመራሮች እነዚህን ኃይሎች ለጊዜያዊው የሱዳን መንግስት በቅጥርኝነት እንደሰጧቸው ይነገራል። በሱዳን አዎ ከፖርት ሱዳን እስከ ካርቱም እስከ አልፋሺጋ ድረስ ባሉ ግጭቶች ውስጥ ተሳትፎ ተዋግቷል ይባላል። በቅርቡ ዘኢኮኖሚስት መጽሔት ያነጋገራቸው ያለው የቡድኑ አባላት ነን ያሉ ሰዎች ሱዳን ውስጥ ከተሞችን አስለቅቀን መልሰን መቆጣጠር ከቻልን የራሳችን መሬት ነው የምንለውን ወልቃይትኔ እንዴት አናስመልስም? በቅርቡ እናደርገዋለን ማለታቸውን መጽሔቱ ዘግቧል። ይሄ በጣም ከባድ ስጋት ነው። መሬት ላይስ ምላሽ እየተሰጠ ነው? አዎ፣ ኮሎኔል ደመቀ ዘውዱ ያው የአካባቢው የአማራ ኃይል አዛዥ ናቸው፣ እውቅ ናቸው። ይህንን ስጋት ተከትሎ ኃይላቸውን ሙሉ በሙሉ ማንቀሳቀሳቸውን እና በተለይ የተከዜን ድልድይ ስትራቴጂክ ቦታ ነው፣ አዎ፣ እሱን እየጠበቁ መሆኑ ተዘግቧል። የወልቃይት ጉዳይ እንግዲህ የአከራካሪ ቦታዎች ጥያቄ ማጠንጠኛና የስምምነቱ ቁልፍ ፈተና ነው። በትክክል ሰሞኑን ደግሞ የቀድሞ ጠቅላይ ሚኒስትር ልጅ ሰማሃል መለስ አዎ የሰጠችው አስተያየት ህወሀት ወልቃይት ላይ የጀመረው የብሔር ግንባታ ኔሽን ቢልዲንግ አልተሳካለቱም። ምክንያቱም ሰውን በማንነቱ እየደበደቡ እያሰሩ እየገደሉ ማንነት መገነባት አይቻልም ማለቱ በጣም ጠንካራ አስተያየት ነው። አዎ እና ይህ አስተያየት ከህወሀት መስራች ቤተሰብ ማምጣቱ በራሱ ትልቅ ትርጉም አለው። ግን አሁን ያለው የአርሚ ሰባት እንቅስቃሴ አሁንም በኃይል መፍትሄ የሚፈልጉ ወገሮች መኖራቸውን ነው የሚያሳየ። ይህ ሁሉ ነገር እንግዲህ በሀገር ውስጥ እና በድንበር አካባቢ ሲሆን፣ ዓለም አቀፉ ማህበረሰብ ሌሎች ሀገራትስ ምን እያሉ ነው? በእርግጠኝነት የተከታተሉ ነው። ለምሳሌ የአሜሪካ ሴኔት የውጭ ግንኙነት ኮሚቴ አባል ሴናተር ጅምሪሽ አዎ፣ እና የካናዳ መንግስትም የፕሪቶሪያ ስምምነት ሙሉ በሙሉ ይተግበር ብለው በድጋሚ ጥሪ አቅርበዋል። ሴናተር ሪሽ መግለጫቸው ላይ ዩናይትድ ስቴትስ ውጊያውን ለማስቆም ብትረዳ፣ ስምምነቱ ሙሉ በሙሉ አልተተገበረም፣ ትግራይ አሁንም አልተረጋጋችም፣ ለተጎጂዎች ፍትህ አልተሰጠም፣ ከኤሪትራ ጋር ያለው ውጥረትም አሳሳቢ ነው ብለዋል። የአፍሪካ ቀንድ መረጋጋት ለአሜሪካ ጥቅም ወሳኝ ነው ማለታቸው ነው። አይጫለው ልክ ነው። ከአሜሪካና ካናዳ በተጨማሪ በቀጠናው ስለምሳሌ የኤሪትራው ፕሬዝዳንት ከግብጽ ጋር ቀይ ባህር ላይ የጋራ ዓላማ አለን ማለታቸውም ተዘግቧል። አዎ፣ ይህ ንግግር ደግሞ በተለይ ኢትዮጵያ የባህር በር ጥረቷን በአጠናከረችበት ወቅት መነገሩ እንደ ስትራቴጂክ መልእክት ነው የሚታየው። ምን አይነት መልእክት? አንዳንድ ተንታኞች እንደሚሉት ፕሬዚደንት ኢሳያስ ቀይ ባህር የሚመለከተው የባህር ዳርቻ ሀገራትን ብቻ ነው ማለታቸው ግብፅ፣ ኤርትራ፣ ሶማሊያ፣ የመን፣ ጅቡቲ፣ ሱዳን ኢትዮጵያን አልጠቀሱም አልጠቀሱም እና የውጭ ኃይል ጣልቃ ገብነትን መቃወማቸው ከህዳሴ ግድብ ውዝግብ ጋር ተዳምሮ ሲታይ ምናልባት በግብፅ መሪነት ኤርትራና ሶማሊያን ያካተተ አዲስ ትብብር ለመፍጠር የኢትዮጵያን የባህር በር ጥረት ለማደናቀፍ? አዎ እንደዛ አይነት ስጋት ተፈጥሯል። ከነዚህ ሀገራት ባሻገር የኢትዮጵያ ከሌሎች ዓለም አቀፍ ተዋኒዎች ጋር ያላት ግንኙነትስ? ለምሳሌ ከሩሲያ ጋር አዎ ሹም አለ። የኢትዮጵያ ከፍተኛ ባለስልጣናት ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እና የገንዘብ ሚኒስትሩ አቶ አህመድ ሺዴ ሞስኮ ነበሩ። በቅርቡ ልክ ነው። ከሩሲያ ባለስልጣናት ጋር በኢኮኖሚና ስትራቴጂካዊ አጋርነት ላይ ተወያይቷል። ሩሲያም ኢትዮጵያን ከአፍሪካ ከፍ አገሮቿ አንዱ አድርጋ እንደምትቆጥርና የኢትዮጵያን የዓለም ንግድ ድርጅት ደብልዩቲኦ አባል የመሆን ጥረት እንደምትደግፍ ገልጻለች። በምን በምን ዘርፎች ላይ ነው ያተኮሩት? በግብርና በማኑፋክቸሪንግ፣ በአይሲቲ፣ በማየንድን፣ በኤነርጂ ያው የኒውክሊየርና ታዳሽ ኃይልን ጨምሮ በማዳበሪያ ምርት ላይ የሩሲያ ኢንቨስትመንትን ለመሳብ ያለማ እንደሆነ ነው የተነገረው። ይህ እንግዲህ ኢትዮጵያ ያው ዓለም አቀፍ ግንኙነቷን ለማስፋት የምታደርገውን ጥረት ያሳያል። በትክክል እና እነዚህ ሁሉ የሀገር ውስጥና የዓለም አቀፍ እንቅስቃሴዎች ሲሆኑ ከበስተጀርባ ደግሞ የሱዳን ግጭት፣ የአሜሪካ የተኩስ አቁም ጥረት አዎ፣ የቀጠነው ሁኔታ እንዲሁም በዓለም አቀፍ ደረጃ ያለው የሩሲያና አሜሪካ ውጥረት፣ የኒውክሌር ሙከራ ጉዳይ፣ እነዚህም የራሳቸው የሆነ ተጽዕኖ ሊኖራቸው ይችላል። እሺ በቃ እስኪ ያገኘናቸውን መረጃዎችና ትንታኔዎች ጠቅለል አድርጋችሁ፣ በሰሜን ኢትዮጵያ ያለው ሁኔታ ዳግም ወደ ከፋ ለመረጋጋት እያመራ ይመስላል። አዎ ስጋቱ ከፍተኛ ነው። የፕሪቶሪያው የሰላም ሂደት ተስፋ ሰጥቶ ነበር። ግን በአተገባበሩ ላይ ባሉ መሰረታዊ ልዩነቶች፣ ትጥቅ መፍታት፣ አከራካሪ ቦታዎች፣ የውስጥ ክፍፍሎች፣ የውጭ ተዋናዮች ጣልቃ ገብነት ክሶች፣ በእነዚህ ሁሉ ምክንያት ትልቅ መሰናክል የገጠመው ይመስላል። በትክክል። የዛሬው ውይይታችን እንዳሳየው በጣም ውስብስብ ላይ ነን። ታሪክ፣ የውስጥ ፖለቲካ የክልልና የዓለም አቀፍ ኃይሎች ፍላጎት፣ ያልተፈቱ የማንነትና የወሰን ጥያቄዎች፣ ሁሉም የተሳሰሩበት ሁሉም የተሳሰሩበት አዲሱ ግጭት፣ የአርሚ ሰብን ስጋት፣ የህወሃት ውስጥ መከፋፈል ይህንን ውስብስብነት የለበለጠ አጉልቶታል። ታዲያ መጨረሻው ወዴት ነው? የሰላም ስምምነቱ ፈርሷል ማለት ይቻላል? ሙሉ በሙሉ ፈርሷል ባይባልም በጣም አደጋ ላይ ነው ያለው። የውጭ ተዋናዮች ሚና እየጎላ፣ የውስጥ ክፍፍል እየሰፋ የኃይል አማራጭ እንደገና እያንሰራራ ባለበት ሁኔታ ቀጥሎ ምን ሊሆን ይችላል? ከባድ ጥያቄ ነው። ወደ ባሰ ግጭት፣ ሰፋ ወዳለ ጦርነት፣ ወይስ ይህንን አዲስ እውነታ ታሳቢ ያደረገ ሌላ የድርድር ሙከራ፣ የስምምነት ማሻሻያ፣ ወይም ደግሞ ማንም ያልጠበቀው ሌላ አይነት ውጤት ሊመጣ ይችላል። በእነዚህ ውስብስብ መስተጋበሮች የሚቀረጽ እውነት ነው። እነዚህ እንግዲህ በቀጣይ ልንከታተላቸው የሚገቡ ከባድ ጥያቄዎች ናቸው። ለአሁን እዚህ ላይ እናብቃ እ። እስከምንገናኝ ድረስ ሰላም።